ተከታዮቹ ደስ የሚለው አተዋል የሚወዱት አዎ መኪናም ገዝተውለት አላሉኝ እሺ ይግዙ ይግዙለት መብቱ ነው። አይገዙለትም። አንተ ጓደኛዬ ነህ። እኔ አሁን ልጄን ዳቦ ልገዛላት አረብ ሀገር ሰዱኝ። አንተ አንተ ሰሎሞን አንተ ጓደኛዬ ነህ። መተህ ሰርጋ ክብር አልጠራኸኝም። ጠርታኸኛል። ጠርቻለሁ። በክብር በክብር በክብር። መኪና ይዛ ረዳት አንዳንድ መኪና ይዛችሁልኝ ነው ያልኩት። አንተ መኪና ይዘህ አልመጣህም። ከሰው ጋር ነው የመጣኸው። ከሰው ጋር ምንጣ ሰርግህን አክብሮ የመጣቻው ነው ወይስ ነው ወጣልኝ የምሪ በክብር አልመጣሁም። መጥቻለሁ መጣል በቃ እሱ ሰርግ ሰረገ ዱባይ መጥቶ ማለት ነው። እሺ ለእና የመዳም ቅመሞችን መጣኩ ሰርግ የመታደም ከፈለጋኩ ታደሙልኝ ብሏለ ማለት ነው። እሺ ምንም ማለት ክፍያ የለውም። ቦታው ላይ የታክሲ እንኳን ወጪ ከሌላችሁ እኔ ሸፍናለሁ ብሎ አለ። እሺ ልጁ ጥፋቱ ምንድን ነው? እዚህ ጋር እኔ ልመልስልህ አ መልስልህ። አራዳ ብቻው በጭዌው ልሂድ ወይስ በኖርማን አካሄድልኝ? በኖርማል ነው የሩኔ ለቄ። ሲቀጥል እናት አባቱ ቤት ነው፣ እንደ ባህላችን መደገስም ምንም ካለበት እዚህ ነው ይሄ ሁሉ እዚህ ያሉ ቤተሰቦቹን ትናንትና ለምን ረሳ አጠቃላይ ነው ምናምን ካልሆነ በስተቀር ምን አስቴዱ እንግዲህ ሶል ሰርግ እኮ አይደለም ይሄ ፓርቲ ነው ፓርቲ ግብዣ በለው አገባቡ ነው አንተ ስጠራኝ ልመጣ የምችለው እኔ በሪል ነው ከእኔ እና ከእሱ ጋር ከእኔ ከአንድ ቅንብራም ጋር እና ከእሱ ጋር አታወዳድረና ኤሚ እያልኩ ያለሁት ሰለሞን አንተ አሁን ይኸውልህ እኔ ነገሩን ሪል መሆኑን ታውቃለህ አንድ ያዳምጠኝ እስቲ አንድ ያዳምጠኝ። እኔ አለኝ አለኝ እኔ ገንዘብ አለኝ። አዎ ፕሮግራሜን የፈለኩበት ቦታ ማድረግ አልችልም? ይችላል። እናት አባትህስ እዚህ ለፍቶ ያሳደጉ ቤተሰቦች፣ እኔ አጠቃላይ ቦታ ምናምን ሳይዙ የሆነ ነገር በደረቁ ሄደው እንትን አይሉም። ገባካ? እዛች ጋር ደሞ እሱ ለሚላላጠው ነገር ሪል ሆኖ ቢሆን ችግር የለውም። እዚህች ጋ እኛ አጠገባችን ነው ከኛ ቤት አሁን ሁለት መቶ ሜትር አይሆንም ርቀቱ፣ የእሱ ቤት እና የኛ ቤት ቢያንስ ያንን ነገር ማወቅ እችላለሁ። ገባካ ሁለት ነገር የሆነ ነገር እዛች ጋር የሆነ አይነት ሙድ ሴቶቹ ላይ ለማራመድ ካልተፈለገ በስተቀር እዚች ጋር ሰምተን፣ እኛም እኮ አቅም ካለን እኮ ሄደንም እንትኑን ለመደገስ ሲደግስ እኛም አቅም ካለን እኮ ሄደን እዛች ጋር ፕሮግራሙ እንሳተፋለን። ግን የሚቀረጸው ደግሞ እዛች ጋር ማለት ሶላ አንድ አንድ የቅናት መንፈስ የለውም በቃ ያረጃ። አሁን አረብ ሀገር ሄዱ። ለምን ሴቶቹን አብዛኛው ያልተ አብዛኛ የማዳም ቅመሞች እናቃቸዋለን። ምስኪን ናቸው። ገባ በቃ። ያን ሙድ ለምን ነው ነው ነው ነው ማስቦጨቅ አይደለም። አሁን የተነሳው አጀንዳ አንተ ነገሩ እኮ የተነሳው አጀንዳ ኳስ በሚጫወቱ ቻርች አጠገብ አይደል ሂድ እናንተ ቤት አስቀንተው አጥበውና ምናምን ብዬ ልጅ ነው። አሁን እያስቦጨቅ እያለሁ ጨዋታውን ማስቦጨቅ። አሁን ማስቦጨቅ አይደለም እኔ የጠየኩ አንድ ጥያቄ ነው። የፈለገበት ቦታ ሄዶ ማስደመም አይችልም መብቱ አይደለም ነው እያልከኝ ያለ? ማስደመም የሚችለው እዚህ ችግር ምናምን ቤተሰብ የለም።

ሌላ ለምን ያድሙበታል፣ አለ አይነት ነገር ነው። ገባህ? ይሄ መሆን ይተበታል። ኖ እንደ ቡታ ዝራ ልጅ አይደለም ኤልያስ። ይሄ እኔ ሀገር መጥናት ምናምን አልፈልግም። ለምሳሌ አሁን ሚዲያው ራሱ በሀገር ጉዳይ በዘረኝነት ማምን የተዞረ ስለሆነ ማለት ነው። እኔ የሀገር ልጅ ምናምን የአብሮ አደጌ በሚያን ሰፈር ልጅ ስለሆነ አይደለም። ገብቷል? እኔ እዚህ ጋር እንድትረዳ የምፈልገው ነገር ኤልያስ ነገርኩ፣ ቅድም አንተ ጓደኛዬ አይደለ? ወይም ትመቸኛለህ አይደለ? ዩቲዩበር ነህ። ዱባይ መጣ። እኔ ያለሁበት ሀገር አንተ ለምሳሌ ኢትዮጵያ ነው ያለኸው፣ እኔ ያለሁት ዱባይ ነው አይደለም። አዎ መተ አምረላ ሰርጌን ልሰርግ ነው ዱባይ ላይ ሰርጌን እንዳትቀር ትለኛለህ አይደል? ዋናው አጀንዳ ያ ነው። አምሪ ሰርጌ እንዳትቀር ሰርጌ በዱባይ ልሰርግ ነው ብለህ አክብረህ ነገርከኝ። ላይፍ ላይ ገብተህ ምን ትመቸ ነው ይላል የ ቢሄድ ምንድን ነው ክፋቱ? ይሄ ነው ማስረገጫ መልስ። ሰለሞን ወደ ሌላ ጉዳይ አትውሰደው። አሁን ወደ እንትኑ ወደ ሌላ ነገር ምናምን አትውሰደው። ገብቶሃል? ይሄ ነው አስረግጬ ስነግርህ ማለት ነው ገብቶሃል? ሌላ እንድትረዳው እንፈልገው። አሁን መንስኤም የተነሳሁት በዚህ ነው። አክብረ ጠራህን የምትመቸኝ አይደል? ፎሎ አድርግ ያለው የምትለቃቸው ነገሮች አያለው። አክብረ ፎሎ አንተ አክብረ ጠራኸኝ ሰርጌ ዱባይ አይደል? በቃ ላደርግ ነው ብለህ ቢሄድ ምንድን ነው ክፋቱ? ይሄ ነው በቃ አስረግጬም ነው አሁንም። ነገር ጨረስኩ ጨረስኩኝ፣ በቃ እኔ ደግሞ አንድ ነገር ልመልስልህ። እኔ አሁን እኔ ከቤተሰብ ጋር አታገናኝ። አይ ስለ ቤተሰብ አይደለም እያወራሁ። በዚህ ሙድ ደግሞ የማዳም ቅመሞች ለምን ይዘረፋሉ? ይህንን መልስ መልስልኝ። ይሄንማገናኘቸውተረፋችሁ አይደለም ታርፎ ነው። ከዚህ ስትሄድ አናውቅም ለምን እንደሚሄድ አዎ፣ መሄድ ያለ መሄድ የእነሱ ፋንታ ነው። ሰላሙን መሄድ ያለ ታደሙልኝ ነው ያለው። ለምሳሌ አብረ የምኑን ልጆች እዛው አካባቢ ጥሩ ኑሮ ያለው ቤተሰብ ይኖረኛል፣ መጥፎ ያለው በቃ። እኔ ቤተሰቦችን ለመርዳት የወጣው ልሆን እችላለሁ። ግን ድንገት የሆነ ሰው ጠራን፣ ለአንተ በቃ ከአንተ ጋር መሄድ ስለምፈልግ ሁሉ የሁሉ ነገር ያንተ ስልሆን፣ ለአንተ ስል በሺም ሳልፈልግ ያለውን ወጪ አውጥቼ ልሄድ እችላለሁ። ይህንን ነገር የማዳም ቅመሞች ደግሞ በብዙ አይነት ነገሮችን እናውቃቸዋለን እንዴት ምስኪን እንደሆኑ አይደል። እንደዛ ይቅርና እዛ ነጭ አይተው ስለሚውሉ እዚህ በቪዲዮ ስታወራች ሲያወሩን እኛን በቃ የተራብን የተጠማን ምናምን ነው የሚመስላቸው አይደል። ደልቶን ይቅርና ማለት ነው ደልቶን እየኖርን ድንገት በቪዲዮ ሲያይን ያናህል ናቸው። እነሱ ለእኛ ምናህል እንደሆኑ እናውቃቸዋለን። ይህን ነገር ደግሞ ይህን አይነ ሙድ ደግሞ ሲራመድባቸው እዚህ ቤተሰብ ጋር የሆነ ነገር ፕሮግራም ኖሮ ሆኖ የምታውቀው ሰው ነው ብለህ ነው እየሄድክ ያለው የምታውቀው ሰው እስከሆነ ቤተሰብ ጋር የተጨረሰ ነገር ምንም አይነት ነገር የለም ለዩቲዩብ ይሁን ለምን ይሁን የማያውቁትን ነገር የሆነ ነገር ይዘው መሄዳቸው አይቀሩም እነዚህ ሴቶች ገባካ አሁን ይሄ ነገር አከራካሪ ሆኖ አንተ ለምን አርቀህ ማሰብ ከበደ ይህንን ነገር እኔ እናንተ እንደምናስበው ለምን ታደርጓለ የእነሱ ምናልባት እኔ እናንተ ልንጨክን እንችላለን እነዚህ ሴቶች ግን እንደዛ ሊያደርጉ ያደርጉ ይችላሉ። እንዴት ነው ነገራቶች የምትረዳው? አሁንም እኮ ነው ያሳጥረኝ ነገር ነው። እሱ ኦኬ እሺ እሺ እሺ ኦኬ እና እነዚህ ልጆቹ ማለት ነው እነዚህ ልጆች ምንም አላጠፉም። እነዚህ ልጆቹ ተመልካች አክብሮ ነው የመጡ። አንደኛ ነገር አባይ ቲቪ ላይ ገፍታችሁ አባይ ቲቪ ላይ መጀመሪያ ሲቀርቡ እኛ የሚወዱ የሚያከብሩ ኦዲየንሶቹ ዱባይ ነው ያሉ። እኛ እዛ ሰርጋችን እንዳግሳለ አሉ እዚያውን የመጡ ለሰርግ አይደለም ለቀለበት ነው የመጡ ትናንትና እኔ እጄ ነበረ። አንድ ብርም አልሰጠውም። በነፃ በልቼ በነፃ ነው የመጣው። ለምን ስለጠራኝ አክብሬ ያድኩ ስለምወዳው። አንደኛ ነገር ድሮ ጀምራችሁ ህፃን ልጅ እኮ ነው እኛ እያየነው፣ የልጅ ያደገው ምንም አላጠፋም። ብሔር አይነካም፣ ሰው አይነካም። በራሳችሁ አይዲያ ነው የሚሰሩ። አደጉ ለወጡ ታዋቂው ነው አባይ ቴቤ እንኳን ሪካርድ ሰበራችሁ ብሎ አባይ ቲቪ እንኳን ሸለመ። እነዚህ ልጆች ላይ አትፍርዱ። እኛ እኔ ትላንት እጄ ነበረ አንድ ብርም አልሰጠውም። ራሳችሁ ነው በራሳችሁ ወጪ ነው እኛ በልተን የመጣው። አባይ ቲቪ ምትዩ ምንድን ነው? አባይ ቲቪ የሸለመው ምንድን ነው? ምን እኛም እኮ እየተከታተልናቸው ነው። እኛም እኮ ማለት ነው የሄድሽ። አባይ ዴቭ ምን ሸለመን? አባይ ዴቭ ምን ሸለመን? ሄድና ምን ዓይነት ሥራ ሰርተው ቢጠዋቸው ምናምን። ኤልያስ፣ ቆይ ከእሷ ጋር ነኝ። ይኸውልህ፣ አሁንም ወጣም ወረደም እኛ መጥፎ ነው አብርሃም እንደዚህ ነው ምናምን የሚ ነገር አይደለም። ግን ቀለበት ከሆነ ቀለበት ሊያስረላት የትኛውም ሰው ከሀገር ወጥቶ ያስራልእና ስጦይስ ከተረጋጋ፣ አዳም መጥሪሻ አይደል? አዳም መጥሪሻ፣ አዳምጪ፣ በቃ ይኸውልሽ፣ እዚች ጋ አንቺ ምንም ብር ስላላወጣሽ ምናምን አይደለም እያወራን ያለ ነው። ወይም ደግሞ አንቺ ለምን አወጣሽ አይደለም፣ ስሜትሽ ከሆነ ማውጣት ትችያለሽ። እኛ እያወራን ያለ ነው እዛ ስለተጠራ ቀለበት ነው። ቀለበት እኮ የትኛውም ሰው የተለያየ ቦታ ሄዶ አክብሯል እኔም ሳገባ የፈለግኩት ቦታ ሄጄ ነው ቀለበት ያሰርኩት ያ ነገር አላከራከረንም ግን እኛ እየተጣላን ያለ ነው ወይም ከአምረን ላይ ያልሆነ ጭቅጭቅ የተነሳው ሰርግ ነው ስላለን ነው ሰርግ አይደለም ቀለበት ለቀለበት ፕሮግራም ደግሞ መፍቱ ነው የትም ቦታ ማድረግ ደግሞ ይችላል ግን እናት አባቱ እኛን እስከምናውቀው ድረስ እናት አባትሽ ጋር ነው ሽምግልናም ተልኮ ምንም ተብሎ የሚጨረሰው እዛ ያለውን ነገር ነው ይሄ ሰውን ደግሞ አሁንም ኤልያስም እየተከራከረ ያለው ኤቢዲ ደሞ አይ ሰርግ ነው ቀለበት ነው ክርክሩ ስለገባን ነው እንጂ እኛ ያወራ ነው ያለው። ሰርግ ከሆነ አይሆንም፣ ሌላ ምክንያት ከሌለው በስተቀር ሰርግ፣ እናት አባት በሕይወት እስካለ ድረስ እናት አባቱ ቤት ነው ማድረግ የሚችለው። ምትሰሚ ከሆነ እኛ ስለ ቀለበት ከሆነ እኛም ከቻልን ከኢትዮጵያ መተን እዛ ማድረግ እስከተጠራን ድረስ ሄደን ማክበር እንችላለን። በዚህ ነው እየተስማማ ነው ያለው። ትክክል ሰር ጋር አንተም አንነጋገር ሰር ጋር ካለበት ፕሮግራም ነው። ከዛ ለከታታዮቹ ማለት ነው ለዩቲዩበር ተከታታዮቹ በእነሱ ጋር ያደረገ ግብዣ አደረገላቸው። የሄዱት ሄዱ፣ ያልተመቻቸው አዲ አልተመቻቸው፣ ማለት አልሄዱም። በቃ ኖርማል ነው እኮ በፍላጎት እኮ ግዴታ ነው ሄጄ አደምቅለታለሁ። ወንድሜ ነው እስከሆነ ድረስ ሄጄ አከብርለታለሁ። አድናቂው ነኝ ብዬ እስከተከተልኩት ድረስ ሄጄ አደምቀዋለሁ ፕሮግራሙ ቪዲዮም ልሰራለት እችላለሁ። ብዙ ነገር ላደርግለት እችላለሁ። ሰርግ ይለው ነገር ነው እኔ አልተስማማሁበት እንጂ ሰርግ ምናታባት በህይወት ነው። እኔም ይኸውልህ፣ እኔ ሌላ ቦታ ለምሳሌ ቤቴ፣ መኖሪያ ቤት አለኝ። ጓደኞቼ ስንት ቦታ እያለ ሌላ ቦታ ነው ይሄ ጃ ያከበርኩት ቀለበ ፕሮግራም ሰርፕራይዝ እናድርግ ተባብለን ሚስቴ ሳታውቅ ሄደን፣ እሱ ያው ከከተማ ውጣ ስላለ ምናልባት እንትን ሊል ይችላል። እኔም እንደዛው አምረላ፣ ምናልባት ስለሚያውቅ ነው እንደዛ እያወራኝ የነበረው። እኔም ሳታውቅ የቀለበት ፕሮግራም ነው። በቃ ጓደኞቿን ይዛቸትኑና ሻይ ቡና እንበላት ምናምን ብለን ሻይቡና ለማለት በሄደችበት ነው ቀለበት ፕሮግራም ያደረግኩለት። አንዴ ኤልያስ፣ እዚህ ጋር ላስቆመው። ስለ ሃይማኖት ምናምን ነገር አታውሩ፣ ስለ ሃይማኖት አታውሩ። እዚህ ጋር ይቻላል አይቻልም በሚ ጨዋታ ወደ ሌላ ሊሄድ ስለሚችል ማለት ነው። አታውሩ እሺ። ስለ ሃይማኖት ማንም ማውራት አይችልምም። የእኛ አካባቢ ልጅ ሆኖ ቀጥ እየሰማሁሽ። ሰ ለእኛ አካባቢ ማለት የአካባቢያችን አብሮ አደጎቻችን ሆነው ለሱ ድምቀት እንደወንድም ከለላ ሆነ ያልሄዱ ልጆች ስም ዝርዝር ትሰጠኛለ። እዚህ ይሰረዛሉ ሁሉ ነገር። ወላይ በጣም የሚያናድር ነገር። አይ ከ ሰርግ ከሆነ እንኳንም አልሄዱ ግን የቀለበ ፕሮግራም ከሆነ ግን ሄደው ማድመቅ ግዴታቸው ነው። መረጃ አውሩ። አብሮ ይቸግሩ ነገር ያለበት ቪዲዮ አምጡ። እኔ አሁን ነው ምዘቀዝቁ አብሮ አሁን ማለት መረጃ ያምጥን ችግር የለም። መረጃ እነሱ ካመጡ ሌላ ሰው አንፈልግ። እኛ አድናቆቹ እኛ እኛ ራሳችን እንበቀዋለን። እነሱ ማስረጃ ካመጡ ችግር። እኔ ከሶስት ቀን በፊት እና አብርሽን አይቻቸውም አላውቅም፣ ዩቱባቸውንም አልከታተልም። ምንም መዋሸት አያስፈልግም ማለት ነው። እና ከሶስት ቀን በፊት እና አብርሽ እዚህ ዱባይ መጥተው ሰርግ እንደሚያደርጉ ጭምጭምታ ሰምታው ሚዲያ ላይ በጣም ተቃውሞ ነበረ። በየቤቱ ማለት ነው ትልልቅ ቲክታከር የምንላቸው የእነሱን ፎቶ ዘቅዝቀው፣ ዛሬ አያት መሆን የሚችሉ አብርሽን ወልደው የሚያሳድጉ የአብርሽን እና የሩታን ፎቶ ዘቅዝቀው ሲቃወሟቸው ነበር እና እነዛ ሲቃወሙ የነበሩት ታላላቅ ቲክታከሮች ደግሞ እዚህ ቲክቶክ ላይ እድሜያቸውን የጨረሱ አስር አስራ አምስት አመት ቁጭ ብለው ምንም ለውጥ ያላመጡ የሆነ ማህበረሰብ እንደግፋለን ብለው ጊፍት ሲሰበስቡ ቀፈታቸውን ሲሞሉ የነበሩ ሆዳደሮች ናቸው። እና አብርሽን ዛሬ እነዚህን ህፃናቶችን ተነስተው ሲቃወሙና ሲራገጡ የነበሩት ማለት ነው። አብርሽና ሩታ ኬት የሚነሱ ኬት የሚምጡ ጭንቅላታቸውን ተጠቅመው ሰውን በፍቅር አሸንፈው ህዝብ እንዲከተላቸው አድርገዋል፣ ስማርት በስማርት መንገድ የሰውን ምንድን ነው የሰው ብር አልዘረፉ ቦርሳ ከፍተው አልዘረፉ ኢትዮጵያ ውስጥ ስንት ወንጀል ነው የሚፈጸመው ስንት እንደው ድምፅ መሆን ካለባቸው በራብ ለሚሞቱት ለሚታገቱት ብዙ ብዙ ብዙ ወንጀል አለ ኢትዮጵያ ውስጥ ማለት ነው እነዚህ ልጆች በጥሩ መንገድ ሰርተው ሚዲያ ላይ አደጉ አይደለም በጣም እኔ የሚገርመኝ አብርሽና ሩታ ማለት ነው አሁን ነው እንደውም በዚህ ሶስት ቀን ውስጥ ነው የነሱን ቪዲዮ መከታተል የጀመርኩት እና በጣም ትልልቅ ድርጅቶች ኢትዮጵያ ውስጥ ሲሸልሟቸው ነበረ፣ በስራቸው ተደንቀው ማለት ነው። ለምሳሌ እነ ቡና ባንክ ኢትዮጵያ ውስጥ ያሉ ሪል ስቴቶች ለማስታወቂያቸው ሲሉ ልጆቹ ወጣት፣ ስማርት ጭንቅላታቸውን የተጠቀሙ ወጣቶች ስለሆኑ ትልልቅ ካምፓኒዎች ሲሸልሟቸው ነበረ። እንዴት በሚሊየን ቤት ገቢ ያለ ሰው ወርዶ ከማዳም ቅመም መቶ ድራም እና ሃምሳ ድራም ይለቅማል ብሎ የቲክታክን አንድ አበባ ሲለምን የከረመ ልመና ባህሉ ያደረገ። እንዴት ነው እነ አብርሽን በዚህ ልክ ዝቅ አርጎ? ጋይስ ቅናትና ጥላቻ ነው ልትረዱ የሚገባው ጥላቻና ቅናት ነው። እነሱ በዘረኝነት ቀን በቀን ሰው እና ሰውን ያፋጃሉ። እነ አብርሽ ደግሞ በፍቅር አሸንፎ ሚዲያውን ሸፈኑት። በፍቅር እዚህ እነ አብርሽ ለመጀመሪያ ጊዜ አይደለም። ዱባይ ውስጥ መጥቶ የተዝናኑት እነ አብርሽ ብቻ አይደሉም። ሌሎች ቲክቶከሮች ሲመላለሱ ነበረ። አንድ ሙሉ ሻንጣ ልብስ ተገዝቶ ሲሰጣቸው ነበረ። የአንገት ወርቅ ተገዝቶ ሲሰጣቸው ነበረ። ለሌሎች ቲክታከሮች ማለት ነው። እነ አብርሽ መጡ፣ የሚወዷቸው ሰዎች ስጦታ ሰጡ፣ አለቀ። አንድ የማዳም ቅመም የተለየ ብር እንካ፣ የምትቋቋምበት ብላ የሰጠችበት ደረሰኛ አምጦ ወፍ የለም። የሚያቀርቡት ማስረጃ የላቸውም። ወሬያቸው ሁላ ንቀትና ጥላቻ በቃ ቅናት ነው ወሬያቸው ማለት ነው ቢካዝ በተፈጥሮ ማንነቱ ያላግጡበታል ይሄ ቦቲያፌ ከዚህ ተነስቶ ከየት የሚነሳ ገና ይነግስባቸዋል ገና መንግስት ይሆንባቸዋል የትኛውም ትውልድ ተወላጅ ይሁን የትኛውም ተወል የእንትና ተወላጅ ሆኖ ከዚህ ተነስቶ እዚህ ደርሶ የእኛን ሴቶች ሰብስቦ ብር ተቀብሎ ሸቀለባቸው ተለወጠባቸው የማይባል የሌለ ወሬ ማለት ነው አብርሽ እንደዚህ ስለተባለ ቢው ጨመሩለት እንጂ ምንም ነገር እንት የሚለው ነገር የለም። ግን እግዚአብሔር ፍቃድ ሆኖ እሱ አቅም ስላለው በዚህ ደረጃ ስላለ ማንም የእሱ ናህል ደግሞ ስላልሄደ ነው። ቁጭ ብሎ ደግሞ የትኛውም ሰው ስለ አንቺ የሚሆን ስንት ብዙ ነገር አሁን ለምሳሌ ቀደም እዚህ እገሌ አለ ብለሽ ስታወሪ እየሰማኝ ነበር። አንቺ ጥሩ ነገር በሰራሽ ቁጥር ተቃዋሚ ነገር ደግሞ አለ። በቃ የትኛውም ቦታ